አዎ፣ ችግር አለው። ቆይ አንዴ መልሼ እንደውልልህ? አልገባኝም። ቆይ የተካተልሽ ነበር? ቆይ አሁን እንኳን እስኪ እንደሚስት ችግርን አዋየኝ። ይሄ ነው ማለት ነገር ነገር አንተ ላይ ሲሆን የገነነው ስንፈተው ሲብኮኝ የብዙ ባለትዳሮች ችግር ነው አይደል እንዴ እባክሽ ድምጽሽን ዝቅ አርጊ እማዬ አልተኛሽም ነበር ስለዚህ ይሄ ነበር ችግራችሁ ማለት ነው እንዴ ማ ስለ እኛ የወሬ መሰልሽ ነው እንዴ የእስካሁኑ ሳያንስ አሁንም እንደገና ልቷሻኝ ነው እስቲ ችግሩ ያለው ማን ጋር ነው እስቲ ንገሩ የምን ችግር ማ ጌዲዮን ችግሩ ያለው እኔ ጋር ነው እሺ ስለዚህ ጉዳይ ሲነጋ በደንብ እንነጋገራለን። ቆይ ምን እያደረግሽ ነው? ያደረግሽው ነገር ታውቂያለሽ? ግን ዋናው ችግሩ ቤት ውስጥ መኖሩን አይደል? ቆይ ምን ማለት ነው? ልክ ሰማዩ እንደተደፋበት ሰው። እማዬ ከምትሰማ ሞቴን እመርጣለሁ ስትል አልነበር? አንተ ደግሞ ከምትሞት እኔ ብትጎዳ ይሻላል። መናገር በጣም ስለሚያሳፍር ነው ይለን። ቆይ ምን ብዬ ለእናቴ ስንፈተው ሲባል የምነግራት ለነገሩ እራሴ ባልደርስበት አይደለም። ከእሷ ከእኔም ደብቀኋል ነበር። እንዴ በጣም ለታደርሽ ያስታውቃል። ቆይ በሌ ተነሳ ምጠላሽ ችግሩ ከተቀረፈ ለምን ትጠላኛለች? ደግሞ እሷ ሲመጣችሁ መጣችሁ ከሰለጠነ አገር አይደል እንዴ? ስለዚህ ነገር ግንዛቤ ይኖራታል ብዬ አስባለ። ለማንኛውም ከዚህ ችግር እንውጣ ፈልጋለሁ ይለን እባክሽ፣ አግሽ ና ከዚህ ነገር አውጪ። ስለ እሷ አታስብ። ደግሞ ትዳሮስ ለብቻ የሚባል ችግር የለም። እሺ በጣም ቢከብድም ሲነጋ እንደምንብ የለማዘነግራት አለሁ። ድፍረቱ ካለ በጣም ደስ ይለኛል። አሁን እንተኛ። ግን ሄል እኔ የምልሽ መድኃኒቱን ድጋሜ በወስደው ችግር አለው እንዴ? መድኃኒቱን ደጋግሞ መውሰድ ሌላ ችግር ይፈጥራል። ግን ያለ መድኃኒት መሞከር እንችላለን። ማለቴ አሁን ሕክምናው መጀመር ትችላለን። ተከተለኝ

አሁን እኮ ግንኙነታችን ይኸውልሽ፣ ከድሮ አንድ ደረጃ ከፍ ብሏል። ሶስዬ ትሰማኛለክ? ያ ስህተት ነበር። እሺ፣ ወዲህ ውስጥ ያስኩትም ልጅ ስህተት ነው እያልሽ ነው? እኔ ስለ ልጅ ያላወራው። አይ፣ ይኸውልሽ፣ እንደዚያ ካልሽ ልጁን መካተቱ አይቀርም። ለማንኛውም ከዚህ በኋላ እዛ ሶፋ ላይ ሄደህ ትተኛለክ። ለምን? ምክንያቱም በስርዓት ስላልተጋባን ነዋ። እንዴ ምን ችግር አለ ሶስዬ፣ ዛሬውን እኮ ይኸውልሽ፣ ማዘጋጃ ቤት ሄደን መገባት እንችላለን። ከዚያስ? አይ፣ ሶስዬ ያንቺ ከዚያ ያልቅም አይደል? እንዴ ቆይ ሰዎቹስ ምን ይላሉ? ምን ነው? አንቺ እዚህ ቤት እንባ ጠባቂ ነኝ ያልሽ? እሺ ቤተሰቦችስ? እኔ እምልሽ ሶስዬ፣ እንዲያውም ይኸውልሽ ማታ እያሰብኩበት ነበር። ለምን ክፍል ሀገር ሄደን ማለት ነው እጮኛዬ ነው ብለሽ አታስተዋውቂኝ? ከዛ ወጋ አጥባቂው አባቴ ከነ ልጅ አናቴን ብሎ ይገላግለኛ አይደል? እሺ ላይገላግሉሽ ምን ይችላሉ? እንዲያውም ሶስዬ ይኸውልሽ እኔ ምን እንደማሰብ ታውቂያለሽ? አላውቅም ነበር። ማሰብ ትችላለህ እንዴ ለካ። እንዲያውም ይኸውልሽ እኔ ምን እንደማሰብ ታውቂያለሽ? ልጄ ለወግ ማድረግ በቃችልኝ ብሎ ይኸውልሽ ክፍል ሀገር ማለት ነው፣ እርሻ ሰጥተውን ቤት ሰርተውልን ይህ ደግሞ ቆንጆ ገበሬ መሆን ይመስለኛል። አሁን ደግሞ ገበሬ መሆን አማረክ? የከተማውን ስራ አካለልክና አሁን ደግሞ ወደ ገጠር ልገባ ነው። አይ ሶሲ፣ ከዚህ ግርግር ዓለም አይሻልም ብለሽ እንዲያውም እኔ ያነገርኩሽም እንጂ ሶሲ ይኸውልሽ እኔ እኮ ምን የመሰለ ይኸውልሽ የለየለት የተፈጥሮ አድናቂ ነኝ። እሺ አሁን ለምን ከመሬት ዘለክ አልጋ ላይ ወጣክ ማለት ያስቀባጥራል። ያንቺን አውላቅም ሱስይ። እኔ ግን ይኸውልሽ እዚህ ቤት መኖር በጣም ተስማምቶኛል። ማንም ሰው ከዚህ ቤት ማለት ነው እንዲነቀንቀኝ አልፈልግም፣ እንዲያስቸግረኝ አልፈልግም፣ ውጣ እንዲለኝ አልፈልግም። አንተ እኳ አታፍርም? ትንሽ ቆይተክ ናርዲን ቤቱ የእኔ ስለሆነ እንድትለቁልኝ ትላት ይሆናል። ምን አለ አሁን ይህን የማያረባ ወሬሽን ትተሽ እንደ ሚስት ተነስተሽ ማለት ነው ቁርስ ብታዘጋጅ ል እኔም ተፍተፍ ብዬ ስራ ፈልጌ ልምጣ። ለነገሩ ስራ ፍለጋውን ስራ ካረክ እኮ ቆየክ። እንደው በስንቱ ልንደድ አለች ባልቦላ እሷም ውሃ እያስተላለፈች ነው። ወሬ ማ ትችልበታለህ። እኔ እምልሽ ስትነሳ ቁርስ አበላም እንዴ? ኃይለኛ እንቅልፍ ስለያዛት እኮ እንዳልቀሰቅሳት ብዬ ነው። በኋላ ስትነሳኔ እኔ ራሱ እዛው ይጃ በላት አለሁ። ጥሩ። እኔ እምልህ ማታ ከጌዴን ጋር ተደብቀክ ምንድን ነበር እንደዛ እየትንሾካሾክ ስታወራ የነበረው? አረ ዝም ብለን ነው። ምንም አይደለም። እና ዝም ብላችሁ ከሆነ ታዲያ ከኔ መደበቁ ምን አስፈለገ? እና ተደብቂ ከሆነ ሚጋ ማውራት አልችልም። እድሜው ረጅም ነው። ስናንሰው ደወለ እንዴ? እሱ ቁጭ ነች ነሽ፣ ምንድን ነው የተፈጠረ? ችግር አለ እንዴ? ቆይ እንዴት ሁለቱም በዚህ በጠዋት እኩል ሊደውሉ ቻሉ? ሄላ ሄሉ። ሰውዬው አዳር እንዴት ነበር? አረባክቶኝ ወዳጅ፣ ጭንቅ ነበረ። ስለምን ጭንቅ ነው የምታወሪው? ቆየሁ እንሹ ነገር እየተፈጠረ፣ ችግር አለ እንዴ? ምን የምን መድሃኒት የስሜት ማነቃቂያ ቪያግራ ሲባል ሰምተሽ ታውቂያለሽ? ቫያግራ እዚያው ነህ? አዎ አለው እና ሄለን አወቀች እያልከኝ ነው? እኔ እሷን ለመቸነገኝ ማክ ምን የግድናት። ስለዚህ ነገር አወቁ እያልሽ ነው? እናት አወቁ ታን ነገር በምን አወቅ? አሁን ገባኝ። ሄለን ደውላ ለናዲ ነግረታለች ማለት ነው? አራራ አልነገረቻትም። ያው ማዘር ስለመጣች ታውቃለች ብዬሽ እኮ ነው። በቃሽ። ለማንኛውም ተገናኝተን እናወራለን። በቃ የኔ ቆንጆ አንቺ ብዙ አትጨነቂ። ሺ በቃ ሺ የተለመደው ቦታ ተገናኝተን እናወራለን። እሺ ባይ። ይሄ ያንተ ስራ ነው አደል ማለት። እኔ ደግሞ ምን አደረግኩ እንዴ እንዴ? ስለዚህ አነቃቂ መድኃኒት፣ ዘርፈ ብዙ ችግር እንዳለው እያወቅ ልጁን እማይሆን ነገር ውስጥ ትጥደዋለክ እና ሁሉንም መንገድ ሲዘጋቢ ምን ላድርገው። ጭራሽ እያወራን እኮ ድንገት እናቱ ሲደርሱ እኮ ችግሩ ያለው እኔ ጋር ነው አልኳቸው እኮ ነው እያለችኛለችው። ይሄ ችግር ሴቶች ላይ የሚከሰታል ማለት ነው አሬች ልጅ ቁርሱን አቆየችብኝ። ካልሆነ ሊሄድ መሰለኝ፣ ሰዓቱ እየሄደ ነው። በቃ ከራበኝ እዛው ልብላ። ቆይ ወራችን መስጨረስን። እሺ ቀስ ብላይ አሽከርክር ደሞ ቁጭ በልና እናውራ እማ ቁርሱ እንዳይገዘግዝ ቁጭ በልና እናውራ እያልኩ ነው በእርግጥ ችግሩ ቀላል ነው ማለቴ ሊፈታ የሚችል ችግር ነው በእርግጥ በዚህ እድሜ ይሄን ነገር መናገር አልነበረብኝም ግን ይሄ ችግር አልፎ አልፎ ሴት ልጅ ላይ እንደሚከሰት አውቃለሁ በቅርብ ሁሉም ነገር ይስተካከልም እና እስካሁን ምንም ነገር የለም ማለት ነው ለምን ድነው ይሄ ችግር እንዳለባት ቀድማ ያልነገረችን? ቢያንስ እኮ መፍትሔውን ለማዘጋጀት ይረዳን ነበር። እማ ሄለን ይውቀሻል ነው እንዴ? ምን አርጋኝ፣ ምን ሆነች ብዬ እወቅሳታለሁ። ግን እኔ ውሸት አምርሬ እንደምጠላ አንተም ታውቃለ። ቆይማ ለኔ ብላ ብታሽርስ ይቀላት ያት ነው? ውሸት መልክ የለውም ለኔ ብላ ለራሷ ብላ የሚባል ነገር የለም። ውሸት ውሸት ነው። በቃ መጀመሪያ ወደ ትዳር ከመግባታችሁ በፊት ችግሮች ካሉ ንገሪኝና ላግዝሽ ብያት ነበር፣ ግን ምንም አይነት ችግር እንደሌለባት ነበር የነገረችኝ። አንዳንድ ችግሮች ቀስ ያው ሊወጡ ይችላሉማ። በእርግጥ በእናንተ ትዳር መሀል እኔን ምንም አያገባኝም፣ ግን ጌዲ ድጋሚ እንድትጎዳ አልፈልግም። አልጎዳም። ያሁም ደሞ ሄልን የመሰለች ሴት አጠገቤ ስላለች በጣም ጠነክራሉ። ለማንኛውም እኔም አግዛቸዋለሁ። ችግር የለውማ፣ ችግሩኛላችን እንፈታዋለን። እንደምትፈቱ ታውቃለሁ ግን እኔ ባገዛችሁ ችግር አለው? ይልቅ ነገር እንትን ሆና ውስጥ ገብ ተንቁርታችን ብላማ ደግሞ የለም የሚጠብቅሽ እኮ ነው። መጣው ግባ። እማ መጣው አልኩ እኮ ግባ። እኔ እምልሽ ሶስዬ፣ ምንም ነገር አላማረሽ? ደግሞ ምን ያምረኛል? ስማ፣ በጣም ባትባልቅ ጥሩ ነው። እሺ ደግሞ የማታዋን ሶክ በቀን መን ጎዳ ጎዳ ማረክ ኧረ ሶስዬ፣ ተደማመጠው እኔ አልኩት። ይኸውልሽ ሌሎች ነፍሰ ጥሮች እንደሚያምራቸው አላማረሽም ወይ ነው? አዎ አምሮኛል ኩ ድሩስ እኔ አንቺ ልብ አዋቂ አይደል ለዛ ከሆኑ ቡሌ ያመጣውልሽ እንዴ እና እኔ ቡሌ ያማረኝ መች አልኩኝ። ያው ሶስዬ፣ ብዙ ጊዜ እኮ ነፍሰ ጥሮች የሚያምራቸው እሱ ነው ብዬ ነው ግን እኮ አፈር መብላትም ያምራቸዋል። አተር ነው ያልሽው? አይ ሶሲዬ፣ እሱም እኮ እዚህ ውስጥ አይጠፋም። አሪፍ ቡሌ ነው። ለማንኛውም ካመጣህው አይቀር እኔ ያማርኝ ሌላ ነው። ምንድን ነው ያማርሽ ሶሲዬ? ንገሪልኝ፣ የትም ቢሆን ገብቼ ተጋግጬ አመጣልሻለሁ። ሶሲዬ አንቺ ብቻ ንገሪኝ፣ ምንድን ምንድን ነው? ገንዘብ። ምን አልሽ? ቁጭ ብሎ ገንዘብ መቁጠር መቁጠር መቁጠር ነው ያማርኝ። አውቅ ያሉ ሶሲዬ፣ ፈጣሪ አመሰግናለሁ፣ አመሰግናለሁ ፈጣሪ። ህልሜን እኮ ነው ያሳካህልኝ። ወደዛ የምን ህልም አመጣክ? እኔ በአካል ነው መቁጠር ያማረኝ። ታዲያ የሰው ገንዘብ መሆን የለበትም ልጃችን ግን የሰው ሲቆጥር ነው የሚለው። አናጋው ግን ደናነክ ታውቂያለች? ሶሲ የሚወለደው ልጃችን ባንከር እንዲሆንልኝ ፈጣሪ ጠየቄው ነበር። ይኸው ሳይውል ሳያድር ዱብ አረገ ልኝ መልሱ። በአንቺ በኩል እኮ እኔ ገንዘብ መቁጠር ስላማረኝ ነው ልጃችን ባንከር የሚሆነው። ሶሲ ህልሙ ሲፈታ እንደዛ ነው የሚሆነው። አይገርምም? ተሳስቼ ነው ለካ። እንደውም ቡሌ ነው ያማረኝ። እንግዲህ ልጃችን ሲያድግ ምን መሆን እንደሚችል መገመት ነው ልክ ጠዋት ስነሳ ነው ቡሌ አምጪ አምጪ አምጪ ሲለኝ የነበረው አይ ሶሴ ይኸውልሽ ተሸውደሻል ቡሌ አይደለም ያመጣውልሽ ከሆቴል ቤት ነው ያመጣውልሽ ይኸውልሽ ልጃችን ሲያድግ ወይ የሆቴል ማኔጀር ወይ ደግሞ የሆቴል ባለቤት ነው የሚሆነው ሶስዬ እኔ ምን ልግን አናገው እንደው እየሄድክ የሶስናን ጨጓራ ላጥ አርገው እያለ የሚከፍልክ ሰው አለ እንዴ አረ ሶስዬ በነጻ ነው የምልጥሽ ኧረ እንደው አንተንስ ሚልጥ ነገር ይላጥክ። ቆይ ለምንድን ነው ወጣ ብለክ ስራ ፈልገክ ማሰራው? ገና እኮ ወደፊት ብዙ ወጪ አለብክ። እንግዲህ ያማርሽ ገንዘብ መቁጠር ከሆነ ያገኙትን ስራ መስራት እኮ ድኋል። አልል ምን ቀረኝ ታዲያ? ገንዘብ መቁጠር ገንዘብ ሚኒስቴር ነሽ። ቀራበይ ልጄ አንገትሽን የሚያስደፋ ምንም ነገር አላደረግሽም። ያው ትንሽ የተናደድኩት እስቲ ችግሮች ካሉ እናውራ፣ ሁሉንም ነገር ንገሪኝ ስልሽ ሁሉም ሰላም ነው ስላልሽኝ ነው። እናልተቀየምሽኛል እንዴ? ምን ሆነሻል? ለምን እቀየምሻለሁ? ይህ እኮ የተፈጥሮ ጉዳይ ነው። በዚህ ችግር ከቀን ወደ ቀን ብዙ ባለትዳሮች እየተፋቱ ነው። ልጄ ደግሞ የዚህ ችግር ገፈት ቀማሽ እንዲሆን አልፈልግም። ልክ ነሽ። እኔ የማውቃቸው ባለ ትዳሮች ሕክምና መውሰድና መነጋገር አቅቷቸው ትዳራቸው የፈረሰ አቃለሁ። በነገራችን ላይ እንጌዲ ሚስቱን የሚወድና የሚስቱን ችግር የሚረዳ ባልሆኖ ስላገኘሁት በጣም ደስ ብሎኛል። ልጅ በየቀኑ ራሱ ላይ እየሰራ ነው። አድል ምን ነው ቅራለሽ? አረ፣ አላለኝም። በጣም እያስጨነቀሽ ነበር እንዴ? እፈታሽ አለው በዚህ ሁኔታ ከአንቺ ጋር መቀጠል አልፈልግም እያለ አስጨንቆች ነበር? አረ በፍጹም እንደውም ልጅሽ በጣም ነው የሚረዳኝ መቼም እየዋሸሽለት አይደለም አይደል? እውነቱን ነው እየነገርኩሽ ያለሁት። ስለዚህ ህክምናውን ጀምረሻል ማለት ነው። መቼም አንቺ የስነ ልቦና ሐኪም ስለሆንሽ ከዚህ ችግር እንዴት መውጣት እንዳለብሽ ሳታቂ አትቀሪም። በቅርብ ጊዜ ይወጣለሁ። ልክ ቃል እንደገባውልሽ ቆንጆ ቆንጆ ልጆች እወልድልሻለሁ። በራስ መተማመንሽ በጣም ደስ ይላል የኔ ቆንጆ። የማታ ሁኔታሽን ግን ሳይ በጣም ትናደጃለሽ ብዬ ፈርቼ ነበር። ችግሩን የተሸከምሽው አንቺ እኔ ለምን ብዬ ያው ትንሽ የተናደድኩት ስለዋሸሽኝ ብቻ ነው። ቢያንስ ችግር ውስጥ እንኳን እንደነበራችሁ ልትነግሪኝ ትችይ ነበር። ለእሱ ትልቅ ይቅርታ ጠይቃለሁ። እኔ በእናንተ ትዳር መሃል መግባት ፈልጌ አይደለም፣ ግን ያው እናት አይደለም። ሁሌ እናንተ ነገር ያሳስበኛል። በእርግጥ ብዙ ሰው ስንፈተወሲ በሚባለው ነገር በወንዶች ላይ ብቻ የሚፈጠር ይመስለዋል፣ አልፎ አልፎ በሴቶችም ላይ ሊከሰት ይችላል። ውጭ እያለሁ አንዴ ልብ ጓደኛ ነበረችኝ። ልጁ በዚህ ምክንያት ትዳሩን ፈቷል። ሴቷ ችግሩን ተካፍላ አብራ መኖር አልፈለገችም። መጀመሪያውንም አትወዳውም ማለት ነው። ልክ ነሽ የኔ ልጅ፣ በትዳር ውስጥ ሲኖር ዋነኛው ነገር ፍቅር ነው። በትዳር ውስጥ ብቻ ሳይሆን በማንኛውም ሕይወታችን ክፍል ውስጥ ፍቅር ዋነኛውና መሰረታዊ ነገር ነው። እውነት ነው። እና ይኸውልሽ፣ እቺ ውጭ ያለች ያልኩሽ ጓደኛዬ ጭራሽ ለልጁ ሚስት ወግና፣ ልክ ናት የማትፈልገውን ሕይወት መኖር የለባትም አለች። ከዚ ልክን የልጁን ችግር መረረት አይቀልም ነበር። ለዚህ ነው እኔንም እዚህ ነገር ውስጥ ጨምሩኝና በጋራ መፍትሄና ብጅለት የምልሽ፣ ማለቴ እዛ ውጪ አንድ ጓደኛ አለኝ፣ በዚህ ጉዳይ ስፔሻላይዝድ ያደረገ፣ እሱን ላማክረው ብዬ ነበር ቅር ካላለሽ። ችግሩ ከራሴ በላይ ሲሆን ባማክርሽ አይሻልም። አሁን ግን ችግሩ የሚፈታው ይመስለኛል። እንደኔ ግን ሰውየውንም ብታማክሪው ጥሩ ይመስለኛል። እሺ አናግረዋል አቤት ማን ነው? እንድታወቂ ዱቄቱን ሁለራግፎ። አረ ግድ የለም በድምፅ ካውቃለሁ ጉጉዬ። ለምንድን ነው በዚህ ስም ጠሪ ልሽ? በዚህ ስም ስጠሪኝ እኮ ያቺ ሆነ ነው ታስታውሽ። ወፍጮ ቤት ስራ አግኝታ ነው። አንቺ እራስሽ አይደል እንዲ ምንም አይነት ስራ ትናቅ ያልሽ። ይኸውልሽ ለጊዜው ክፍት የነበረው ስራ ይሄ ነው። እኔ እኮ ደስ ብሎኝ ነው። ያው ደግሞ ከበደኝ ብሎ ማቆም የለም። እሺ ሱስዬ፣ ደግሞ ምን ሆነሽ ነው? ለሸክም ስራ እንዲህ እንሸከመዋለን። ሱስዬ፣ ለነገሩ ሰው ላይ ሸክም ከመሆን ይሻላል። እኔ ምልክ፣ እዛ በብዛት ሴቶች ናቸው አይደል የሚያስፈጩት? እንዴ ሱስዬ፣ ልሽ ፈጪዎቹ ወንድ ነን፣ እንደ ጉድ እያበጠርን ልሽ፣ እንዲህ እንዲህ እያለን እንፈጭላቸዋለን። አኩ ሱስዬ፣ ስራህን ከአሁኑ እንደወደድከው ያስታውቃል። ደግሞ አሁን ምን አጠፋው? ለማንኛውም ስራ ላይ ብቻ ተኩር። ደሞ እዛ በብዛት የሚያስፈጩት የቤት ሰራተኞች ናቸው አይደል? ሶስዬ እንደያዩ ብሽፈርትሽ ከሆነ አታስቢውልሽ። ከዚህ በላይ ውልሽ በደንብ በዚህም በዚህም በዚህም በዱቄት ለቀለቀልሽ። ቆይ ግን ሌላ ስራ ጠፍቶ ነው አረባክሽ? ሶሲ ይሄ ራሱ እኮ በስንት ልመናና አማላጅን የተገኙ። ሶሲ እንዲህ ያው የቀን ስራ አይጠፋም ብዬ ነው። እዛም ቤንኮ ሴቶች አይጠፉም። ሶሲ ምንሽ ነው ግን እንደ ወፍጮ ቤቱ አይበዙም። እቺ ቅናት አናትሽ ለወታ አንጨረጨረችሻለ። እሺ ቆይ አሁን ምልቶ ነው የመጣኸው? ስራ እንደተቀጠርሽ ለእኔ ትነግረኝ ነው እንዴ ሱስዬ? ምሳሌ በላ ነዋ። በልተህ ስራ ፍለጋ አትውጣ፣ ስራ ፈልገህ መተህ ምሳ ብላ አልሽኝ ሱስዬ። እና እኔ ወፍጮ ቤት ሂድና ፈልግ ብያለሁ። አንዴ ጂን ቤት አንዴ ወፍጮ ቤት ቀሚ ሲመስል ሲሄድ ስራ አትጠፋም። በላሁን ሳሎን ሂድና ጠብቀኝ እዛው አመጣልሃለሁ አለ። እኔ እዚህ ነው መብላት የምፈልጉ እሱ ሄደ አልኩ እኮ። ወይ ወይ፣ ሄለን፣ ወይሄለን ወይ ሄለን፣ ግን ቆይ ምን ሆና ነው እራሷ እንደዚህ የምታጋፍጠው? ምን ታርጉልህ ነው እኔ ከዚህ ጋር ተመለከተው። ቆይ እኔ እኮ ግርም የሚለኝ ነገር እናቴ ነገር ቢያውቁ ምን ችግር አለው? እንደውም የሰለጠነው ዓለም ላይ ነው የቆዩት አይደለም? ስለዚህ የሆነ መፍትሄ ታገኝልሃለች እኮ። ያው የፈረደበት ፍርሃቴ ነው፣ የገዛ ሚስቴ እንኳን በቅርባ እንዳይወቀችው። አይ እሷ እንኳን ታውቃለች። ምን ነገር ይወጋብራር ያለችው? ምን ሆና እንዴ? እሷን እንኳን ቶ

ግን ቀዘቀዘ ማለት ወዴት ነው? አላዘዝንም። የኔው ጉድ! አንተ እኮ አታፍርም። ገና በአንድ ቀን የዚህን ወር ቤት ቀለብ እኔ ነኝ የምችለው ትሉ ይሆናል። ቺኒቻው፣ ለዚህ ቤት የምትበቀው ሆነሽ ነው። አንቺ ደግሞ ሱስዬ፣ እዴ ቆይ ግን የምን ዱቄት ነው? ይኸውልሽ፣ ተገንፎ ነው። አሰሬን ከደሞዝ የሚቆርጥ የገንፎ ስጠኝ ስለው እሺ ብሎ ሰጠኝ። ታዲያ ይኸውልሽ አስፈጭቻ ያመጣሁልሽ፣ ሱስዬ። የኔ ዝርንቡጥ ገና መቀጠርህን ሳታረጋግጥ ዱቤ ገባክ። ሱስዬ፣ እኔ እኮ ለአንቺ የማልሆነው ነገር የለም። ሱስዬ፣ ግን እኮ ለልጁ ጤንነት የተመጣጠነ ምግብ ነው የሚያስፈልገኝ። ደግሞ እስከዛሬ እዚህ ቤት የምንበለው ምንድን ነው? ታዲያ የተበታተነ እኔ ያልኩት ለነብሰ ጡር ተብሎ የሚዘጋጅ የተመጣጠነ ምግብ ነው። ሱሲ እሱን ደግሞ በሚቀጥሉ ደግሞ እዚህ ያመጣዋለሁ። ሱሲ የአሁኑ እኮ በዚህኛው ተንጣጠ። የኔ ውድ ሀሳብክ ብቻ ይበቃል። ሱሲ ገና ምን አይተሽ? አንቺንም ልጄንም ሰው ሳላደርጋችሁ አልሞት። እኮ በዚህ በገንፎ ዱቄት ነው እኛን ሰው የምታደረገ? ሲሉ ሰምታ ዶሮ ታንቃ ሞተች አሉ። ምሳ እንፈልጋለን። ሱሲ ምሳ እፈልጋለሁ። አሁን አይደለም እንዲህ በልታ የወጣኸው። ምሳ እንፈልጋለን። ሱሲ አረ ቀስ እኔ ንስ የሆንሽ ልጅን እንዳደፈጥጠው፣ እውነቴን ነው እምልሽ። ሦስዬ ካልሳምኩሽ ይኸውልሽ ዱቄቱን ይዤ ነው የሚሄደው። ተው እባክህ፣ ለምን ይዘኸው ጥርግ አትልም? በጉቦ ነው እንደ ሰራሁልሽ ሦስዬ። ዱቄቱ ይኸኛል አይደለም የሰው ነው። ውሃ አልጠጣ ብያት ነው የመጣሁት። በቃ ማለት የሰው ዱቄት ይዘህ መታ ነው። እንደ አንቺ ነው የምትለኝ? እንደ እኔ ከየት አመጣለሁ? ሦስዬ አሁን አይደል እንደ ተቀጠርኩት። ይኸውልሽ ሴትየዋን ማለት ነው፣ እዚህ ቤት ያሉትን ሰዎች አውቃቸዋለሁ። ውሃ አልጠጣ ስላት እሺ ብላ ሄዳለች። በዛው አመጣጤ የአንቺን ጥብ ለማስታገስ ነበር። አንተስ ምጥ ይምጣብክ። ሦስዬ አሜን አሉ፣ ይምጣብክ። አሜን። እንግዲህ ጥሜን ካስታገዝኩ፣ ምን አይነቱ ሰው ነው? ቆይ አንተን ምን ብዬ ብረግምክና ብሰድብክ ነው የሚወጣልኝ? ደግሞ ኩላኒ ዱቄቱን ያመጣልኝ ብዬ ሳፍ፣ ማለቴ ያናገው። እንደው የሰራህን ይስጥክ። እንደው አንተስ የምድር ጉድ ነህ። የወሰንሽ ውሳኔ ግን ልክ ነው ብዬ አላስብም። የሄድ እንዴት ተጨንቆና ፍርሃት ውስጥ እንደነበር በእኔ ቦታ ነሽ እኮ ስላላየሽ ነው። ጭራሽ እናትየው ልትሰማ አይደለም። ስለዚህ ነገር እንኳን እንዲወራኩ አይፈልግም። ለነገሩ ለእኔ ስደብቆኝ አልነበር የቆየውም። እሺ ቆይ ምን ልታደርጊ ነው? ከጎኑ ልሆንና ከዚህ ነገር ላወጣው። እሱ ፍቃደኛ ነው። ታዲያ ከዚህ በኋላ ምን አማራጭ አለ? የእውነት ግን በጣም የሚገርሙ ጥንዶች ናቸው። እንዴት ማለቴ ሲጀመር አንቺም ይሄ በሽታ እንዳለብሽ ዝም ብለሽ መቀመጥሽ? እሱም ደግሞ ይሄ ችግር እንዳለበት እያወቀ ቀጥታ ችግሩ የሚመለከትሽ አንቺ እያለሽ ጓደኛውን ማማከሩ። እኔ ኮ ገፍቼ ባልሄድበት እንዳንዳን ቀሽም ባሎች አንቺን ለመጉዳት አልፈልግም ብሎ ትዳሩ ሊፈታ ነበር። ትዳር መፍታት ቀላል እንዳልሆነ በብዙ ከአንቺ ተማርኩ። ቢቻል ችግራቸውን ውጭ ጨርሰው ቢገቡ መልካም ነው። አንድ የወስነው ግን ትዳር ውስጥ ከገቡ በኋላ መውጣት የሚባለው ነገር ሊታሰብ አይችልም። ታውቂያለሽ፣ ምና አለ ቀደሜ ባወቅኳት አልኩኝ። አንቺም ባውቁሽ ኖሮ ድጋሚ ባሌን ሁለተኛ ዙር አላገባውም ነበር። በነገራችን ላይ እናንተም ለእኔ ጀግኖች ናችሁ። ብዙ ጥንዶች ትዳራቸውን ከፈቱ በኋላ ነው አንዱ የሌላው መግደል የሚታያቸው። ልክ ነሽ። ብዙ ጥንዶች ከተፋቱ በኋላ አንደኛው ስለሌለኛው ብዙ መልካም ነገሮች ሲያወሩ አልፎ አልፎም ቢሆን ይታያል። ግን እኮ እንደናንተ ያንን መልካምነት ይዘው እንደ ድሮ መቀጠል ይችላሉ። እና ታዲያ ማዘር ያሉሽን ውጭ የሚገኘውን ባለሙያ ያገኘሹው? ለማዘር መጀመሪያ ችግሩን በራሴ መፍታት እንደምፈል ነግሬት፣ ተስማምታለች። እንግዲያ ፈጣሪ ይርዳሽ። ጓደኛ ደግሞ ጥንካሬሽን አይቶ እርግጠኛ ነኝ ይረዳሻል። እኔም መጀመሪያ ተስፋ ያደረግኩት ፈጣሪ ነው። ግን ላይሳካ የሚችልበት አጋጣሚ ይኖራል። እንዲህ በደንብ ከጣርሽ ይኖራል የሚል ግምት የለኝም። እኔ ደግሞ ከእሱ ጎን ሆኜ በደንብ ከዚህ ነገር ውስጥ ላወጣው ስለምፈልግ ቶሎ ይሳካልኛል ብዬ አስባለሁ፣ ያው ከፈጣሪ ጋር ሀገራዚ ቤት ምን ይሰራል?